በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ብዙ ጸጋ፣ ብዙ ምሕረት ያለው የአባቶቻችን አምላክ ከጥንት ዘመን ጀምሮ የታመነ ከሰማያት የወረደ ከእናታችን ከመቤታችን ተወልዶ ዕዳ በደራችንን ሲከፍል የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን ሁላችሁ እንደምንቆያችው። ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰቦቻችን ስለሆናችሁ ደስ ይለናል። እግዚአብሔር ዘራችሁን ይባርክ ካብራችሁን ስለምትከረሙ እግዚአብሔር ይቀድሳችሁ። እንግዲህ ዛሬ የምንማረው እግዚአብሔር ሲወደን መድረሻችንን ፍጻሜያችንን ለማሳመር ሲፈልግ እንዴት አድርጎ ሰው እንደሚልክልን ነው የምንመለከተው። መጽሐፍ ቅዱሳችንን ስናነብ የሐዋርያት ስራ መጽሐፍን ስናጠና የሐዋርያት ስራ ምዕራፍ ስምንት ላይ ስናነብ ኢትዮጵያዊ ጃንደረባ ስሙ ባኮስ ይባላል። ከኢየሩሳሌም ወደ ሀገር ወደ ኢትዮጵያ እየተመለሰ ነው። ኢየሩሳሌም ሰግዶ እዚያው ፋሲካ ነበረ፣ ጌታችን የተሰቀለበት አራተኛው ፋሲካ። በዛ ፋሲካ በዓል መጥቶ በኢየሩሳሌም መሥዋዕት አቅርቦ ሰግዶ ከነቢያት መጽሐፍት አንደኛው የኢሳያስ መጽሐፍ ከፍቱ እያነበበ በሰረገላ ሆኖ ሲሄድ መንፈስ ቅዱስ በጋዛ ወደ ነበረ ወደ ፊሊፖስ መጥቶ ቶር በለ ሄድ ብሎ ነጥቆ ወደ ፊልጶስ እንዲሄድ እንዳደረገው የሐዋርያ ሥራ መጽሐፍ ይነግረናል። ይሄ ሰው መሻት አለው። መድረስ የሚፈልግበት ግብ ዴስትን ያለው ግን የት እና ማን እንደሚመራው አያውቅ ሆነን ለመናገር እግዚአብሔርን ያመልካል። የእግዚአብሔር ሐሳብ ግን በግልጽ እንዴት እንደሆነ ግን የሚያስረዳው ሰው ያስፈልገው ነበር እና ጥረት ያደርጋል። ራሱን ለማገልገል ለመመገብና ጥረት ከማድረጉ የተነሳ የማይገባው መጽሐፍ ቅዱስ ያነብ ነበር። አሁን እኛ እንደምናነበው እንደምንሰማው በቀላሉ የማይረዳው ምክንያቱም የክርስቶስ ወንጌል ባልተሰበከበት ገና በተጀመረበት ዘመን እነሱ የነበረው። ምንም ነገር አይገባውም፣ ግን ያነባል። የሚያነበውም የኢሳያስን መጽሐፍ እንደ በግ ወደ መታረር ተነዳ የበግ ጠቦቶችን በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ። ይህንን መጽሐፍን የሚያነበው ኢሳይያስ መጽሐፍ ላይ ያለ ሀምሳ ሶስተኛ ምዕራፍ ላይ ያለውን ቃል ያነባል እና ምን ታነባለህ ሲለው መጽሐፍን እንደሚያነብ ነበር። ግን የሚተረጉምልኝ ሳይኖር ይህንን እንዴት ትረዳ እችላለሁ ብሎ ጠየቀው። መጽሐፉን ያነባል፣ ግን የሚተረጉምለትም ሰው ደግሞ እግዚአብሔር እንዲሰጠውም ይመኛል እና እግዚአብሔር የሚወዳቸውን ሰዎች ሰው ይሰጣቸዋል። ፊልጶስን ይልክላቸዋል፣ እያቸው ህይወታቸው እንዲለወጥ ሊያደርጉ የሚችሉ ሰዎችን ይልካል። እኔ ማስታውሰው በህይወቴ አባ ኃይለ ማርያም የተባሉ መነኩሴ በህይወቴ ላይ ትልቅ አሻራ አላቸው። የእግዚአብሔር ሰው እንደሆነ በእሳቸው በኩል እግዚአብሔር አገልግሎኛል፣ ረድቶኛል። ሁላችሁ የምትናገሩት ነገር አላችሁ ወደ ትልቁ የህይወት ከፍታ ያመጣችሁ ማን ነው? በስጋ ኑራችሁ እንድትሻሻሉ ያገዛችሁ ማን ነው? አትረሱት። መቼ ማለት እግዚአብሔር የሚሰጠው ስጦታ ነው የያዘው። በህይወታችን ላይ ለውጥ እንድናመጣ፣ እንድንባረክ፣ እንድንቀደስ፣ እግዚአብሔርን እንድናቅ፣ እንጀራ እንድንበላ ያገዙን ሰዎች የእግዚአብሔር ስጦታዎች ናቸው። በአጋጣሚ መንገድ ላይ የሚገኙ አይደሉም። እግዚአብሔር ሲወድ ቸርነት የሚያደርጉ ሰዎችን ይልክልናል። የሙሴ እናት ልጇን ከወለደችው በኋላ ሶስት ወር ሸሽገው ነበር። በእምነት አልሞትም፣ ቢያንስ ሶስት ወር ክልጭ ቀራል ና ተዋጉላ ማለት ነው። ከዛ በኋላ በአባይ ወንዝ ላይ በደንገል ሳጥን አድርጋ ለንቀችው። እህትየዋ ማርያም ትባላለች። ከኋላ ከኋላ ወዞን ተከትላ ዳርዳሩን ትሄዳለች። ተከትላው ትሄዳለች። ወንድሟ ክፉ እንዳያገኘ ወንድ በሚገደልበት ዘመን ማን እንዳገኘ ታውቃላችሁ? የንጉሱ የፈርዖን ልጅ አገኘችው። አምጡልኛ ሳጥን፣ አምጡልኛ ሳጥን አለች። ምናልባት የብራ ሴቶች ልጅ ሆነ አለች ሳጥኑ ቀረብ ተደርጎ ሲከፈል ፀሐይ የመሰለ ህፃን ልጅ ያለቅሳል። አንጅቷን በላት ወይ ይህስ ልጅ የሆነ በስሙ በስም ይጠራል ብላ እቅፍ አረገችው። የሚያጠቡ እናት ፈልግልኝ ብላ የገዛ እናቱን አመጣችለት። ማርያም አላወቀችም። እቅፍ አድርጋ ገነት ቤተ መንግስት አስገባችው። እንግዲህ እግዚአብሔር ስጦታ ነው። ሰው ከሞትም ያተርፍ ይችላል። አንዳንዴ እግዚአብሔር ሲልክ የማታስቡት ሰው የማታስቡት ሰው ወልቂጤ ማርያም እያገለገልኩኝ አንድ ታሪክ አቃለሁኝና ሴትዮዋ በጣም የጊዜ ወዳጅ ናቸው። ከባንክ ቤት ገንዘብ ተበድረው የወፍጮ ስራ ለመስራት ዘይት መጭመቂያ ለማዘጋጀት ምናምን ገንዘብ ተበድረው ቤታቸውን አስይዘው ያ ስራ ተበላሽና ብሯ ሊከፈላለ ከዛ ሄደው ጨረታ ሊወጣ አራጅ ጨረታ ሊወጣበት ሲል ቤታቸው እባክህ ልጄ፣ ማናጀሩ ሄደው ለመኑት ውት እባክህ ልጄ ትንሽ ጊዜ ስጠኝ። ምን ማለት ሆነ ጊዜ ስጠኝ ማለቱ እግዚአብሔር ያውቃል ይረዳኛል። እግዚአብሔር ገንዘብ ያወድልዎታል። ይቀልዳሉ እንዴ እንዴ፣ አልሰማም ብሎ ከቢሮ አሳደዳቸው። እኛ ሴት እኛ ሴትዮ ከቤት እንደወጡ ቤተክርስቲያን መተው ስለት ስለው ሄዱ። ከዛ ልጃቸው ደወልላቸው እና ማየ ምን ሆነሽ ነው ሰሞኑን? ሲላይ በዚ እንደ ኃላፊ ሊያወጡበት ንብሬታችን ተጨብቅ ያለው ይሄ ልጅህን ሲናገር አብሮት የሚሰራ ጅቡቲ ሀገር ነው የሚኖረው ፈረንሳዊ አሰሪዋል ምን ሆናል ሲ እንደዚህ፣ እናቴ ቤት ሸጡባት ተቸጋ፣ ተጨንቃ እያዝናናት ነው ሲ እኔ ገንዘብ ሰጣቸዋል፣ ሰርተ ትከፍለኛለ ብሎ አንድ ነጭ ፈረንሳዊ ለአበሻ ሰው ገንዘብ ሰጥቶ ያ ቤት የባንክ ዕዳ እንዳይዘው እንዳይወስደው ተከላከለ ማለት ነው። ሴትየዋን ገንዘብ ተቀብለው በሳምሶን ላይ የሚባል ቦርሳ ይዘው ሄዱና እንካሉት ብርኬታ መጡ። ሲላች እግዚአብሔር ከሰማይ ያወርድልኛል እግዚአብሔር ከሰማይ ያወዶላቸው ማለት ለመናገር። ታዲያ እንዴት አንድ ፈረንሳይላ እንት አበሻናት የቤት ሊከፍል ይችላል? የሰዎችን እግር ወደኛ ይልካል። አያችሁ ሊባርከን ሲፈልግ መንገድ ስንፈልግ በህይወታችን ውስጥ ለውጥ ስንፈልግ፣ ማደግ ስንፈልግ፣ የተሻለ ነገር ማየት ስንፈልግ፣ መስራት ስንፈልግ አቅጣጫ የሚሰጡን ሰዎች እንዲልክልናል። ይህን ታውቃላችሁ እግዚአብሔር። ልጅ ሰው ምን አባቱ ብለን ሰውን ንቀን ሰውን ገላምጠን ምጠን ህይወታችን እንዲሻሻል የምንፈልግ ሰዎች ሞኞች ነን። የእግዚአብሔር መልአክ መጥቶ እኮ ቢገለጥ እንኳን ሰው መስሎ ነው የሚመጣው። አይደለ እንዴ? ቅዱስ ሚካኤል መጥቶ እኮ በኢያሱ ፊት ሲቆም አንተ ማነ ከየትኛው ወገን ነ ከጠላቶቻችን ወገን ከኛ ወገን ብሎ እኮ ጠይቆታል፣ ሰው መስሎት። የሰራዊት አለቃ ነኝ፣ እኔ ሚካኤል ነኝ እስኪለው ድረስ። ማለት ሰውን ቀቸል ያለ ለሰው ቦታ ያልሰጠን ሰዎች መላእክትም ሰው መስሎ ሊመጡ እኮ ለእኛ እንደዛ ናቸው ማለት ነው። እግዚአብሔር ሰው የሚልክልን እንድንባረክ ለበረከት መሆኑ ማወቅ ያስበል። በጣም የሚገርማችሁን የመጨረሻ ታሪክ ልንገራችሁ። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ የመጨረሻ ፋሲካ ሊበላ ሲል ፋሲካ እንድናዘጋጅ ወዴት ትወዳለህ ብለው ጠየቁት። ሄዱ ውሃ ተሸክሞ በማድጋ ነብሰው ታገኛላችኋላችሁ። ትልቁን ሰገነት የመጨረሻውን እራት ላሰባ የሚባለውን ትልቁን ሰገነት የሚያሳያቸውና ያዘጋጀላቸው ውሃ የተሸከመ ተራ የሚመስል ሰው ያን ሰው የቢን ቅዱስ ያን ሰገነት አያገኘትም ነው እና ወደ ላይ መውጫችን ከፍ ብለን መቀመጫችን ቅድስና ላይ መቀመጣችን እግዚአብሔርን መፍራት ላይ ቁርባን ላይ መድረሳችን ምናልባት ምክንያቱ አንድ ሰው ሊሆን ይችላል። ለሰው ቦታ መስጠት ያስፈልጋል። ሰውን ማክበር ያስፈልጋል። ሰውን ማዳመጥ ያስፈልጋል። እግዚአብሔር እየተናገረብኝ ሆን በሰውዬ ላይ ማለት ያስፈልጋል። እግዚአብሔር ልጆች፣ ሰው ልሰው ማንን ልላክ አለኝ ይላል። ማንን ልላክ ፈቃደኛ የሆነ ሰው ይላካል። አንድ ነገር ስንፈልግ ያን ነገር የሚያሳይ በህይወቴ በጣም ትልቅ ነገር የሰራሁት ነገር አለና ጥሩ ነገር፣ አሁን እሱ መዘርዘር አልችልም እዚህ ሚዲያ ላይ እሱን፣ ስራ ይሁን ጥሩ ነገር እንድሰራ ያነሳሳኝ አንድ ወጣት ልጅ ነው። መጥ ያገለገልኩት ተማሪ የምሰራበት ቦታ መጥቶ ይሄን መስራት አለበት፣ እግዚአብሔር በእሱ እንደተናገረኝ ተሰማኝና ሰራሁት። የተባረከ ስራ ሆነ ያስላል ሰው የሚጠቅም ስራ ሆነ። ሰውን ብትንቁድስ የህዋ ተሸካሚ አይመጥለኝም ብንልስ ከራብ ማለት ነው። ያው ይህንን ለመረዳት የተተናልብ ልብ ይፈልጋል፣ የተከፈተ ዓይን ይፈልጋል። እግዚአብሔር ልጆች ግን እንዳንቀልድ እግዚአብሔር ሰው ሲሰጠን በደንብ አስተዋል አለብን። ደግ ሰው ይሰጠናል፣ ታማኝ ሰው ይሰጠናል፣ የፍቅር ጓደኛ አጋር ይሰጠናል፣ ጓደኛ ልብ ጓደኛ ይሰጠናል። ሰው ስጠኝ ተብሎም ይጸልያል። ሰው ስጠኝ ተብሎ ይጸልያል። የምኖርበት ሰፈር ለመምጣት ስል ከዛ ከኖርኩበት ሰፈር ስወጣ ጸልዬ ነበር የመጣት ከቤተ ክርስቲያኑ ሂጅ፣ እባክ ሰፈሩን እንደወዶ የሚያደረግ ሰው ስጠኝ ብዬ ማለት ነው። ሌላ ደግሞ ሰው ሰፈር ውስጥ የሚኖር ደግሞ እባክህ እኔ ስጋ ዘመድ አልፈልግም ወንድም እህት፣ አጎት አልፈለግም። መንፈሳዊ ልብ ያለው ሰው ስጠኝ ወዳጅ የሚሆን ብሎ ጸልዮ ነበር። ተገናኝ በህይወታችን ውስጥ ትልልቅ ነገሮችን ተካፍለናል። ይወላችሁ ሰው በረከት ነው። እግዚአብሔር ሰውን በረከት አድርጎ ነው የሚልክልን መኖርን እንድንወድ፣ ህይወትን እንድንወድ፣ ማገልገልን እንድንወድ፣ አምልኮን እንድንወድ ቅድስናን እንድንወድ እግዚአብሔርን እንድንወድ የሚያደርግን ሰው ነው። እግዚአብሔር የበረከት ችቦዋ ይዞ የሚልከው ሰውን ነው። ሰው ለምኔ ብለን ወደ ክብር አንደርስ። ሰው ከዚህ አንጻር ብቻውን ይሆን ዘንድ መልካም አይደለም። የሚረዳው ያስፈልገዋል፣ የሚያሳየው ያስፈልገዋል። ደቀ መዛሙርቱን እንኳን ሲልካቸው ሁለት ሁለት አድርጎ ላካቸው። ሰው ያስፈልገዋል። አንድ ሰው የሚመስለው የሚረዳው ሰው ያስፈልገዋል። ስሜቱ ድካሙ፣ ቅናቱ፣ ፍቅሩ የሚገባው ሰው ያስፈልገዋል። እነ እግዚአብሔር ልጆች በረከታችን ሆኖ እንደሚሰጠን የስጦታ ማወቅና ማሰብ ከልብ ያስፈልጋል። ብዙ ተማርንበት፣ እግዚአብሔር ብዙ አስተማረ። የተሰጡንን ሰዎች በደንብ መያዝ፣ በደንብ አክብሮ መያዝ ያስፈልጋል። ዋጋ መስጠት ያስፈልጋል። እግዚአብሔር የተጠቀመባቸውን ሰዎች በደንብ የሚያዛል። አንዳንዴ ጊዜ የአቢናዳብ ሰረገላ የተጎተተው በጥጆች ነውና እና ጥጆችን በኋላ ሰዋቸው ይላል። አንዳንድ ወዳጅነት እንደዚህ ነው። አግዞህ ተሸክሞ መቶ ተሰውዋለህ። ልቡን ሰብሮ የሚያሳድዱት አሉ። ልቡን ሰብሮ የሚለዩ ዳግም እንዳይገናኙ ቀን ካለፈ በኋላ ቀን ከወጣ በኋላ ስብርብር አድርገውት የሚሄዱ ማለት ያን ደገዋለ የወለደ እንደዛ ትሆኑ እንደዛ፣ እግዚአብሔር አያርጋቸው። በእግዚአብሔር ፍቅር፣ በእግዚአብሔር ኃላፊነት፣ በእግዚአብሔር መንፈስ ይለሰውን ውሃ ልክና ሚዛን የሚጠብቃ የሚረው እግዚአብሔር ይስጣችሁ፣ ቤተሰቦች እና ወዳጅ መሆን አክባሪ መሆን ለሰጠን ለዛ ሰው ታማኝ መሆን አዳማጭ መሆን ታዛዥ መሆን ያስፈልጋል። እግዚአብሔር ቸርነት ይነታችን የቤታችን ልትበረከት ይመላል እና ይህንን አሸናፊና ሀያል ገናና ፍቅሩን እያሰብን ወደፊቱ እንድንመጣ ሁልጊዜም ቢሆን ይወላችሁ። ልናጠፋ እንችላለን ግን በፍቅሩ ሀይል ንስሐ እንድንገባ የሚወደኝን አምላኬን ጌታዬን በደልኩት እንድንል። ምጽዋት ስንሰጥ በፍቅሩ ሀይል እንድንሰጥ የሚወደኝን አምላኬን ላገለግለው እንድንል አያችሁ ሰዎች ጸድቃለሁ ብለው ደግ ይሆናሉ፣ አይደል? አሁን አይታችሁ ኮነኛ ጸድቃለሁ ብለን ደግ እንሆናለን። ወደዛ ወደ ሌላው ቤተመት ደግሞ ስትሄዱ ጸድቃችኋል በቃ አስፈልግም ስራ ስላሏቸው ድሀ አይሰበስቡም፣ ችግረኛ አይረዱም። አያቸው አይታችኋል። ደራ ደጃቸው ቤት አምልኮታቸው ላይ ድሃ የለም። ለምን መሰላችሁ? በቃ ከጸደቅኩኝ ለምን ሰጣለሁ? ይሄ ጸድቃለሁም ብሎ ብቻ ፍቅሩን ሳያስቡ ደግ መሆንን ልክ አይደለም። በቃ ፀድቅ ያለው ብሎም ደግሞ ቅድም እንደተባለው በጎ ስራ ሁለቱም ልክ ያሉ ነገሮች ናቸው። መነሻው መሆን ያለበት እግዚአብሔርን በመውደድ ነው። መደረግ ያለበት ጌታን በመውደድ ነው። ጌታን ስወደው ድሃው አጠገብ ያለው ችግረኛ ሰው፣ የራበው ሰው ክርስቶስ ነው ብዬ አስባለሁ። እንግዳይ ሊሆን የመጣ መምሪያ ሱ ቢሆን ስላለው ወድጄው ከሆነ ጌታ፣ ራሴን ወድጄ ከሆነ ግን እጠቀምበታለሁ ብዬ ነው የማደርገው። በጎ ምናደርገው እጠቀምበታለሁ ብቻ አይደለም። እንደነጋዴ መሆን የለበት። በንግድ ስሌት አለ ሁሌ መኖር፣ በቃ ይሄኛው ያጠቅመኛል፣ ያተርፈኛል፣ ይሄኛው እያሉ ፍቅር በሆነው አምላክ ፊት፣ በሉዓላይነቱ ፊት እንደዚህ አይነት በልዕልን ነው ፊት እንደዚህ አይነት የግብዝነት አሳብ ይዛ መቆም የለብንም። በቃ ጌታችን ወዶናል፣ እንዲሁ ወዶናል ሳይገባ ወዶናል። ጥላቶቹ ሳለም ወዶናል። ስለዚህ እዳለብኝ ላገለግለው፣ የእሱ እንግዶች እንጀራ ላበላለት፣ የእሱን ጸናት ላስተምርለት፣ የእሱን ምዕመናን ላገለግልለት፣ ክብሩ ስሙ ልቀናለት እዳለብኝ ማለት ነው የሚገባው። እግዚአብሔር ልጆች እና ትልቁን ልክ የሌለውን ፍቅር ነው ዛሬ የሰማነው። ምን ያህል ገብቷችን እንዲሆን አላውቅም። እንደዛች መሀል የማሊያን ያለችው ሙሽራ በረሳ ያንኳኳ አልከፍትም፣ እንባለተኛቸው እንዳልሆነ አደራ አልጌ ላይ ተኝቻለው ልብሴ ናውልቅ ያለው እንግዲህ ታጥቤ ያለው ለምንድን ነው ቆሽሸው፣ ለአንተ ልከፍት ስነሳ ይቆሻለው ምትላለች። በፍቅር ላይ የምታሳብባለን በፍቅር ላይ የምናሳብባለን። ፍቅር ግን ቶሎ ቶሎ ነው የሚጠራው ወደ መንግስቱ የሚጠራ ነው። የክርስቶስ ፍቅር ሰው ወደ መንግስቱ የሚያቀርብ ነው እንጂ ምንም ወላቅቅበት አይደለም።